የምነገርክ ነገር ለአንተ ትልቅ ቦታ ለ በህይወት ለማንም ሰጥቸው ማለቅ እና በጣም ነው የምወድ። ኢሳን በጣም ወድል። አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም ውድ ቤተሰብ እንዴት ናችሁልኝ? እንግዲህ ዛሬ ፈኪ ኢሳምን እወድሃለው ብላ ፍቅሯን በአደባባይ ገልጻለታለች እና በጣም በጣም ብዙ ብዙ ነገር እየተባለች ነው። ኢቭን ካሳለፈችው ህይወት ጋር ለራሱ እያያያዙ በጣም ብዙ ሰዎች በጣም ብዙ ነገር እያሏት ይገኛሉ። እንዴት በአደባባይ ወንድ ልጅ ትለምኛለች? በስተመጨረሻ በቃ እንደዚህ ሆንሽ? በጣም ብዙ ነገር አህሙንስ እንዴት ትተሽ ወደ ሌላ ትሄጃለሽ? በጣም ብዙ ዋጋ እየከፈለልሽ ነው ምናምን እያላችኋት ነው እና መግቢያ ላይም እንግዲህ የሆነ ነገር ተናግራ ነበረ። እንግዲህ ፈኪ አሁን ሀያኛ አመቷ ነው እና ያንን በተመለከተ እንኳን ተወለድሽ ረጅም እድሜ ምናምን ብለው የተመኙላት ሰዎች ይኖራሉ። እና ለነዛ መስ በመስጠት እንግዲህ ረጅም እድሜ ለተመኛችሁልኝም እንኳን ተወለድሽ ላላችሁኝም አመሰግናለሁ ብላ መልስ ሰታለች። ልደት ግን አላከበራችሁም። እና ልደት ያከበረች ይመስል ግን ብዙዎቻችሁ እዛ ጋ ገብታችሁ ሀራም ሀራም ልደት በኢስላም የለም የለም። መች አከበረች እሷ? ልደት ልደት መች አከበረች? ፈኪ ክርስቲያን ጓደኞች እንዳሉ አታውቃላችሁ? ልደቷን ማክበር ትችል ነበረ ከክርስቲያን ጓደኞቿ ጋር ግን ያንን ነገር አላደረገችም። ማሻላ እኔ በዚህ በኩል በጣም ጎበዝ ናት አደንቃታለሁ። ያኔ ሁሉም ወንጀል የተባለ ነገር ውስጥ የምትገኝ አይደለችም። ፈኪ ከወንጀል ንጹህ ባትሆንም ባንሆንም ሁሉንም ወንጀል ምናደርግ ሰዎች ግን ላንሆን እንችላለን። እና ፈኪ እንደዛ ናት። እኔ እንደውም ልደት ያለበት ቦታ ላይ አይቻታ አላውቅም ፈኪን ማሻላ። እና እዚህ ጋር ደግሞ ስለ ልደትም ባላወራችም ልደቴም ነው አላለችም። አንዳንድ ጊዜ ቪዲዮ በደንብ በማዳመጥ አለብን፣ ከመተቻታችን በፊት ማለት ነው። ሲቀጥል ወደ ዋና ነጥቤ ስመጣ እንግዲህ ፈኪ ኢሳምን እወድሃለው ብላ እንግዲህ ፍቅሯን በአደባባይ ገልጻለታለች። ይችልች ከብዙ ሰው ጋር ከአሚርም ጋር ስትታይ አሚርን አግቢ፣ ከማሄርም ጋር ስትገኝ ማሄርን አግቢ፣ እንደገና ደግሞ አሁን ደግሞ ወደ አህሙ አህሙን አግቢ የሚል ጫና በጣም የደረሰባት ነው። ይሄ የምናውቀው ሀቅ ነው። እርግጥ ነው አህሙም ለእሷ ብዙ ዋጋ እየከፈለ ነው ለሷ ብሎ ግን ደግሞ ወዶ እና ፈቅዶ ነው። አንድ ሰው ለሚወደው ሰው ያለ ነገር ነው ብዙ ዋጋ ሊከፍል ይችላል። ተግባባን። ግን ደግሞ እሱ ስለወደዳት እሷ ሳትወደው ልታገባ አትችልም። ተግባባን። እዚህ ጋር የሁለቱም ማፈላለግ ከሁለቱም ፍቅር መኖር አለበት። እኔ ከአሁን በፊት ተናግራለሁ። ተጋቡ ተጋቡ ስትሏቸው እንዲ፣ ፈኪ ለአህሙ ምንም አይነት ስሜት የላትም። አትወደውም፣ አታፈቅረውም። ለምንድን ነው ተጋቡ የምትሏቸው? ምናልባት በመላመድ አብሮ በመቆየት ልታፈቅረው ልትወደው ትችላለች፣ የዛ ሰዓት ይጋባሉ የሚል አስተሳሰብ ነበረኝ። ያንን ሀሳቢን ደግሞ ሰጥቼበታለሁ በቅርብ ጊዜ ቪዲዮ ሰርቼ ማለት ነው። እና አህሙ ጅ የሚወዳት እሱ አይደለችም። እንደገና ደግሞ የሚከፍልላትን ዋጋ አልካደችም። በጣም ወደ ወንድሜ ነው፣ በጣም ቦታም ሰጠው። ወንድሜ ነው አህሙ ብላለች። ስለዚህ በግድ አግቢያ ይባል ነገር፣ ካልወደደችው ለሱ ቦታ ከሌላት፣ በግድ ልታገባ ወይንም ደግሞ ሳታፈቅር ሳትወደው ልታገባው አትችልም። ያለ ነው። 21 ኛው ክፍለ ዘመን ላይ ነው። ምን ሆናችሁ ነው እንዴ? እና ደግሞ አህሙ ዋጋ እየከፈለ ነው ላላችሁት ማለት ነው እንዴ? እኔ ሳታዩኝም እኔን አታዩኝም። እኔም እኮ ዋጋ እየከፈልኩ ነው ላህሙ። በነገራችን ላይ እናንተ አልታወቃችሁም እንጂ እኔ አህሙና ፈኪ ታርቀው ሲመጡ በቃ አህሙን ደስ ካለው ብዬ ለፈኪና ላህሙ ሳሽቃብጥ ሳሽቃብጥ ማለት ነው በተለየ ፈኪ ማነው የሶፊ ፕሮፋይል አድርጋችሁ ማለት ነው። በየቦታው የምጠዘጥዙኝ ነገር ያ አላህ። በየቦታው ቲክታክም ገባሁ ይሰርቡኛል። ዩቱብ ላይ የሆነ ቦታውን ኮሜንት ጻፍኩኝ፣ ይሰርቡኛል። ምን ሆናችሁ ነው ግን? ምን አድርጋችሁ ነው አልገባኝም። ምር አልገባኝም። ምን ምን ሆናችሁ ነው? ፈኪ ማነች? ሶፊያን እኮ እኔ መጥፎ ነገር አልተናገርኳት፣ በመጥፎ ነገር አላወራው። ምን አላልኩ ምን አላልኩ ምናምን ነገር እስካሁን ድረስ ማለት ነው ምን ለምንድን ነው የእሷን ፕሮፋይል ምን ተልኮ አላችሁ? ወይም በግልጽ ኑ፣ በግልጽ ኑና ማለት ነው። እልክ ውስጥ አትክተቱኝ የምር ማለት ነው። በግልጽ ኑ እንጋፈጣለን ከፈለጋችሁ ማለት ነው። ተግባባል። እና የምትሰድቡኝ የእሷን ፕሮፋይል አድርጋችሁ ምን ተልኮ ኑሯችሁ ነው? ምንድን ነው አልገባኝም። ተግባባል። እኔ ስለ እሷ መጥፎ ነገር የሚሆን ምንም አይነት ቪዲዮ ሰርቼ አላውቅም። እንግዲህ እንዳለ እኔ ቪዲዮ ያአለ ተግባባት። ስለዚህ ዝሮ ዝሮ የእናንተ ይቆየኝ እና ማለት ነው። እንግዲህ ፈኪን ወደ ፈኪ ስመለስ እያልኩ ያለሁት ምንድን ነው፣ ለአቡ ስል እየተሰደብኩ ነው። እኔም ዋጋ እየከፈልኩ ነው። ሰው ለሚወደው ሰው ዋጋ ይከፍላል። አንዳንድ ጊዜ ምና ለመሰላችሁ፣ የእውነት ወዳጅ ስትሆኑ ለዛ ሰው ወይንም ደግሞ ከዛ ሰው የሆነ ነገር አትጠብቁም። ምክንያቱም በቃ የዛን ሰው ደስታ፣ የዛን ሰው ስኬት፣ የዛን ሰው ምንድነው፣ ሳቅ ነው የምትጠብቁት እንጂ ከዛ ከሰው ማግኘት የምትፈልጉትን ነገር አይደለም የምትጠብቁት። በቃ የእውነት ወዳጅ ስትሆኑ ማለት ነው። አስመሳይ ከሆናችሁ ግን የሆነ ታይም ይደክማችኋል፣ ወይ እንትን ትላላችሁ፣ ምንድነው፣ ወይ ስትተቹ፣ ወይ ስትሰደቡ፣ ወይ የሆነ ፈተና ሲመጣት ትተዋላችሁ እንዴ እኔ ምንም ነገር ለማላገኝበት ለእኔ ለማትሆን ለእኔ ለማይሆን ትሉና ትሰዋላችሁ። ግን የእውነት ወዳጅ ስትሆኑ ይሄን ያክል ጥግ ትሄዳላችሁ። ልክ እንዳሞ ማለት ነው። እና አሙ ደግሞ በዚህ ነገሩ ይሻለ የተሻለ ነገር ይሰጠዋል። እንደ እንደ ጠቀላይ ያልኳቸው ያለሁት ሲቀጥል፣ ፈኪ ቢዳ ላይ መታ ኢሳም ነው ወዳለሁ ስላለች፣ ለምንድን ነው በዚህ ልክ እንትን የምትሏት የምትተቿት? ኦኬ አንዳንዶቻችሁ በነገራችን ላይ እናንተን አይወክልም የእውነት የምትወዷት ለእሷ ክብር የምትጨነቁላትን አይወክልም ግን አንዳንዶቻችሁ መተቼ ስላለባችሁ ነው የምትተቿት ሌሎቹ እኮ እንደዚሁ እሷ ብቻ አይደለች ሜዳ ላይ ወታ ወድሃለሁ አፈቅራለሁ ያለችው ሴት እኮ እሷ ብቻ አይደለችም ከሙስሊምም ይሆን ከሌላ እምነት እሷ ብቻ አይደለችም ሌሎቹን እንደ መላክ እሷን እንደሌላ ማየት ለምን አስፈለገ እንዴ ማለት አሁን ሌሎቹ እንደዚህ ወዳለሁ አፈቅራለሁ እያሉ ወንዶቹን በየሄዱበት እየተከተሉ የሚገኙ እኮ አሉ። ለምሳሌ ነባን እንውሰድ፣ ሩታን እንውሰድ፣ ሌሎችንም ማጥቀስ ይቻላል። ወዳለሁ እያሉ በየቦታው እየተከተሉ ወንዶችን ሲዞሩ፣ የሴት ተምሳሌት፣ ቆንጆ ደርባቤት፣ የፍቅር ተምሳሌት ስንት ነገር ነው የምትሏቸው እና የምትክቧቸው የፈክ ሲሆን ለምን ወንድ ጋ በመምጠቷ ሁልጊዜ እንደዚህ ወንድ ምናምን ትላላችሁ። እነሱስ ከስንት ወንድ ጋ ነው የሚመጡትና ቪዲዮ የሚሰሩት እንዴ? ለምንድን ነው እንደዚህ የምትሆኑት? ማለት ሌሎቹን እንደመላክ አድርጋችሁ እሷን እነሱ እንደጥሩ ነገር ማንኛውም ነገር እንደ መልካም ነገር ነው የምታዩላቸው። ታበረታታላችሁ፣ ትደግፋላችሁ። እሷ ጋ ግን እሷን ለመጣል ትሮጣላችሁ ማለት ነው የምር እኔ ፈኪን ማለት ነው በዚህ ልክ ተቆርቆሬላት አላውቅም በዛሬው ቪዲዮ በጣም ብዙ ነገር እንዳስተውልና እንዳይና ያደረገ በነገራችን ላይ እንዴ ሰው ካለ ምክንያት ሰውን ሲጠላ እናንተን አየው ማለት እኔ ሌላ ቦታ ቁጥሩ ልክ ለእሷ የሰጣችሁትን አስተያየት ሌላ ቦታ ብትሰጡ መልካም ነበረ ግን እዛ ቦታ ሌላ ቦታ በቃ ትከባላችሁ ሰውን በቃ ትነጠፋላችሁ፣ ትሰግዳላችሁ ሁሉ። እዛ ጋር ግን መታችሁ እሷን ትተቻላችሁ። በተለይ ደግሞ ካለፈው ህይወቷ ጋር ምናምን እየያዛችሁ አንቺ ወንድ እንደዚህ ምንድነው ምንድነው እያላችኋት ብዙ ብዙ ነገር ብላችኋታል። ወንዶች እንደዚህ አድርገሽ በድለሽ የመጣሽ ምናምን እያላችኋት ነው። ይች ልጅ በዛ እድሜዋ በመጀመሪያ ደረጃ የሚደበቅ ታሪክ የላትም። በራሷ ጊዜ አውጥታ የተናገረችው ነገር ነው። አታፍርበትም፣ የሚያሳፍርም ነገር አይደለም። በዛ እድሜዋ ገና ልጅ ነች፣ አልበሰለችም። ስለ ፍቅር ምንነት አታውቅም። ሳትፈልግ ነው የተዳረችው። ማንም ሰው ይህም ደግሞ በአስራዎቹ ቤት የማይፈልገውን ሰው አግባ ከተባለ እናንተ ብትሆኑ እንደዛ ታደርጋላችሁ? ነገ ጿ ልጆቻችሁን እስኪ ዳሩና ስትወልዱ ዳሩና ታዩታላችሁ፣ ምን አይነት ምላሽ እንደምታገኙ ማለት ነው፣ በእሷ ላይ የምትፈርዱ ያምር እንዴን አሳዘለችኝ የምሬን ነው የምላችሁ። እና ይች ልጅ ፈልገው አይደለም ያንን ትዳር የገባችበት። ስለዚህ ብዙ ብዙ ነገር አትናገሩ። ሲቀጥል ደግሞ ፈኪ ለትዳርም ለፍቅርም ለወንድ ልጅ ያላት ማስተሳሰብ በመቀየሯ አደስ ነው ሌላቸው የሚገባው። ምክንያቱም ከአሁን በፊት የነበራት አስተሳሰብ አመለካከት፣ እኮ ሰው ሁሉ እንዳያገባ ሁሉ በቃ ትዳር ጥሩ አይደለም እስከ ማለት ወንዶች እንደዚህ ናቸው ብላ ወንዶችን ከፍ ዝቅ አድርጋ እስከምትሳደብ ደርሳ ነበረ። ግን ዛሬ ተቀይራ እንደዚህ ለፍቅር ቦታ ኖሯት ወንዶችን አክብራ ትዳርን አስባ በመምጣት እንደውም ደስ ነው ሌላቸው የሚገባው በመቀየሯ። እኔ ሁኔታም እንደዚህ አይነት ቪዲዮ ሰርችባት ታውቃለሁ። እንደዚህ ስትናገር ሰው እንደውም ትዳርን እንዲፈራ ስታደርግ ማለት እንዴ፣ ለምንድን ነው የአንቺ ትዳር እኮ አልሰመረም ማለት የሌሎቹ አይሰምርም ማለት አይደለም። ያሳለፍሽው ህይወት ይገባኛል፣ ግን ልክ አይደለሽም ብዬሽ አታውቃለሁ።